ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ ለሰዓቱ መደመጥ ያለባቸውን አበይትና ሰበር ዜናዎች በሁለተኛ የዜና ወጃችን ዳግም ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የዶክተሮች አድማና አመፅ ተፋፍመዋል። ዶክተሮች ወደ እስር ቤት እየተጋዙ ነው። ነገሮችም ከረዋል። ፌዴራሎችና የመከላከያ ሰራዊት በዶክተሮች ላይም ተሰማርቷል። በሌላ በኩል ደግሞ የዶክተሮችን ጥያቄ የእኛም ጥያቄ ነው፣ እኛም ቤተሰቦች እኛም ደሞዝ ይጨመርልን የሚሉ ወታደሮችም እንቅስቃሴ መጀመራቸው ተሰምቷል። በጥቅሉ ከዶክተሮች ጋር በተያዘም ዛሬ የተሰሙ መረጃዎችን ጨምረን እንዲሁም ከያኔው የሲኖዶስ ጥቁር ለበሱ አድማ ጋር አያይዘን የሰራነው ትንታኔ ያለም እናስደምጣችኋለን። በሌላ በኩል እንክርዳድ ከስንዴው እየተለየ ነው። ካፒቴን ማስረሻ ሰጤም እጁን ለነፍሰ በላው መንግስት ለመስጠት እየተዘጋጀ መሆኑን የደረሰን መረጃም ያሳያል። በሌላ በኩል የእናጡ ተነካሾች የሆኑ ባንዳዎችም እጃቸውን ለአገዛዞ የሰጡን የስም ታጌዎችም አሉ። ጉዳዩን በዝርዝር እንቃኘዋለን። ከጦር ግንባር ወዳገኘነው መረጃ ስናልፍ ደሴ በተኩስምና ጧም ተሰምቷል። የአግዛዙ የጦር መሪዎችም ከገዛ ወታደሮቻቸው ጋር ተኩስ ከፍተው ሲገዳደሉ ማምሸታቸው ነው እየተነገረው። በዝርዝር እንመለከተዋለን። በጎጃም ቀጠናም የአማራ ፋኖ ብሔራዊ ኃይል ታላቅ ጀብዱ ሰርቷል። የብልጽግና ጦር በአራቱም አቅጣጫ ድባቅ ተመቷል። ፓዊ ላይ የመከላከያ ካምፕን ሰብረው የገቡት የፋኖ ኃይሎች ካምፑን በሬሳ ክምር ሞልተውታል። በአማራ ክልል የተደረጉ የጦር ግንባር መረጃዎች ን በዝርዝር ወደ እናንተ የማደርሳቸው ይሆናል። በሌላ በኩል አገዛዞም የዩኒቨርሲቲ ተማሪዎችን በሌሊት እያፈነ ወደ ወታደራዊ ማሰልጠኛ ካምፕ ስለመውሰዱ እንዲሁም በወልዲያ ከተማ ኮሎኔል ጸጋይም ስለሚሰራው ወንጀል የሚዳስሱ ሁለት አበይት ጉዳዮችንም ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና እያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም አገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እንጠይቃችኋለን። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁኝ ቆዩም። በቅድሚያ ሐኪሞቹን እንደ ሲኖዶሱ የነጩ ጋውን አብዮት ተፋፍሟል። መንግስት የሐኪሞቹን ጥያቄ የልብ ትርታም እያዳመጠ ይገኛል። እነዚህ ሐኪሞች ተቃውሟቸው የምር ይቀጥሉበታል፣ አልያስ አንድ ሰሞን ጫጫታ ይሆናል በሚል መንግስት እያሰላሰለም እያዳመጠም ይገኛል። ይህ ተቃውሞ ወቅታዊ ከሆነም ዳግም ተቃውሞ እንዳሰሙ ለማድረግና ለመደቆስ ታስቧል። ነገር ግን የውስጥ አዋቂዎች እንደሚሉም ከሆነ የምርምት ተቃውሞ በዚህ ሁኔታ ከቀጠለም ሀኪሞቹን ሰብስበን ጥያቄያችሁን እንመልሳለን እንላቸዋለን። ከዚያም ቀስ በቀስ ለህዳሴ ግድብ ለማዕድ ማጋራት አዋጦ ግብር ጨምረናል እያልን የጨምርንላቸውን ደሞዝ መልሰን እንወስድባቸዋለን የሚል በአራት ኪሎ ቤተ መንግስት ስትራቴጂም ተነድፏል። አብይ አህመድ ፖሊሲያቸውም የሚፈልጉትን ነገራቸውና ወደ አንተም ሳባቸው፣ ከዚያም ተጠቅምህባቸው፣ ጣላቸው የሚል ነው በመጽሐፋቸው እንደነገሩ። በሬሆይ በሬሆይ ገደሉን ሳታይ ገደል ገባ ሆይ የሚለውን ርካብና መንበር የሚሰኘውን የአብይ አህመድ መጽሐፍ ማንበብ ነገሩን በደንብ ለመረዳት ያቀለዋል። ልክ የዛሬ ሁለት አካባቢ አቡነ ሳዊሮስ ወሊሶ ላይ በአብይ አህመድ አይዞህ ባይነት ምስሎቻቸውን ይዘው ሲኖዶስ መሰረቱ። በወቅቱ የእምነቱ ተከታዮች በክፉኛም ተቆጡ። አብይ አህመድም ካቢናቸውን ይዘው አላላ ኬላ ተገኝተው የተናገሩት ንግግር የባሰ ምዕመኑን አስቆጣ። የሐዘን ቀናት ታወጁ። ቤተ ክርስቲያኗና ምዕመናኑም ማቅለብ ማቅለብሰው ሰነበቱ። በተለይ በአዲስ አበባ ልደታ ማርያም ህዝቡ ነቅንቆ ወጣ። ጠጠር መጣያም እስኪጠፋ ድረስ ህዝቡን ነቅነቆም ያወጣው የዓለም ብዙሃን መገናኛን ትኩረት የሳበው መንግስትንም ያስደነገጠው ሁነት ተፈጠረም። ያ የልደታ ማርያሙ ትዕይንት ህዝቡ ያሳየው ለብልጽግና ትልቅ የማንቅያ ደውል ነበር። የብልጽግና ከፍተኛ የጸጥታና የፖለቲካ ኃላፊዎች በአዲስ አበባ ወዲያውኑ ነበር መስተዳደር ጽሕፈት ቤት ተገኝተው የመከሩት። ይሄ ህዝብ ለወደፊቱ ተቃውሞ ቢያደርግብን ለእኛ በጣም አደገኛ ነው፣ በፍጥነት አንድ ነገር ማድረግ አለብን አሉ። ከዚያም ያመጡት ሀሳብ በ በፍጥነት ለቤተ መንግስቱ ቅርብ የሆኑ ሰፈሮችን አፈራርሰን ተቃውሞ ሊያሰማ የሚችለውን ድሃውን ህዝብ በትነን ተቃውሞ የማያሰማውን አርፎ የሚኖረውን ሀብታሙንና የተመቸውን ማስጠጋት አለብን አሉ። ከዚህ በኋላ ነው ቤት ፈረሳው የተጧጧፈው፣ ሰው ተነቅሎ ሳር መተከል የተጀመረው። የሲኖዶሱ ጸሐፊ የነበሩት አቡነ ጴጥሮስ በወቅቱ በዚህ ሶስት ቀን ውስጥ መንግስት የነሳዊሮስን እንቅስቃሴ የማያስቆም ከሆነ ኦርቶዶክሳውያን መስቀል አደባባይ ወጥቶም ተቃውሞ እንዲያሰማ ሲ ሲሉ መግለጫ ሰጡም። አብይ አህመድ የስልጣናቸው ማብቂያ መሆኑንም ተረዱ። ከዚያም ድንገት ከአቡነ ማቲያስ ጋር ሄደው ጠብ ርግፍ ብለው ኦርቶዶክስን ለማስታረቅ ነው የመጣሁት ብለው ራሳቸውን እንደ አስታራቂ የሆነው ሆነው ተከሰቱ። ከዚያም ተቃውሞ ቀርቷል ብለው አቡነ ጴጥሮስ መግለጫ ሰጡም፣ በሰላም ተፈትቷልም አሉ። ርቅም ተደረገ። ያን ጊዜ አቡነ ጴጥሮስ ብዙ ታግለዋል። በዚህም በህዝበ ምእመናኑ ዳግማዊ ጴጥሮስ ተብለው ይምኳሹ ነበር። አብይ አህመድ እጅግ በቀለኛ ናቸው። ከዓመት ቆይታ በኋላም አረሳስተው አቡነ ጴጥሮስ ከኒውዮርክ ወደ ኢትዮጵያ ተጓዙ። አቡነ ጴጥሮስ የኒውዮርክ ሀገረ ስብከት ኃላፊ ናቸው። ወደ ኒውዮርክም ለስራ ጉዳይ ይመለሳሉ። ከኒውዮርክም ለስራ ጉዳይ ወደ ኢትዮጵያ ይመለሳሉ። ቦሌ ኤርፖርት ሲደርሱ በፀጥታ ኃይሎች ኢትዮጵያ መግባት ተከልክለዋል ተባሉ። አቡነ ጴጥሮስም ተመልሰው ወደ ኒውዮርክ በረሩ። በጳጳሳቱ መካከል የተፈጠረውን ውጥረት አስታርቅ ያለው ኦርቶዶክስን ወዳለ ያሉት አብይ አህመድ በአማራ ክልል በሚደረገው ጦር ነት መከላከያ ሰራዊትን አሰማርተው በርካታ የአብነት ተማሪዎችን መነኮሳትን፣ ቄሶችን ገደሉ። እንዲሁም ቤተ ክርስቲያን ላይ ውድመት አደረሱ። አብይ አህመድ በቤተ መንግስት የኦርቶዶክስ አባቶችን ሰብስበው በገዳም ውስጥ ፋኖ ስልጠናም እየሰጠ ነው ብለው ነበር። ይህ የአብይ ንግግር ኦርቶዶክስን ከፋኖ ጋር አጃምለው ለማዋጋት ማቀዳቸውን አሳብቆባቸው ነበር። በወቅቱ ያ የአብይ ንግግር ለኦርቶዶክሶች ከፍተኛም ንቀት ነበር። ነገር አብይ አህመድ ሀሳባቸው አልተሳካላቸውም። እንደውም ከዛ በኋላ በወጡ በርካታ መረጃዎች የአብይ አህመድ ወታደሮች ቤተክርስቲያኗን እንደምሽግነት እንደ ምሽግነት ሲጠቀሙባት የሚያሳዩ ማስረጃዎች ራሳቸውንም አጋለጧቸው። አብይ አህመድ እንዲናቸው ምላሽ ሰጥተው አያውቁም፣ ባህሪያቸውም አይፈቅድላቸውም። ምላሽ ሰጥቻለሁ ካሎም ከኋላ ኃይለኛ ተንኮል አሲረው ነው። ህዝብ ተራ በሲባሉ መናፈሻ ገንብተናል መዝናኛ ሰርቻለሁ ተዝናኑ ይላሉ። ሰላም አጣው በሰላም መንቀሳቀስ አልቻልኩም ሲል ብልጽግና ያለመስዋዕትነት አይገኝም ይላሉ። በታጣቂዎች ንጹሐን እየተጨፈጨፉ ነው መንግስት የህዝቡን ሰላም ያስጠብቅ ሲባሉ በመቃብራቸው ላይ ችግኝን ተክላለን ይላሉ። ሐኪሞች ደሞዝ ይጨመርልን እያሉ ባሉበት በዚህ ወቅት አብይ አህመድ ትላንትና አዲስ አበባ በምሽት አምራለች እያሉ የመንግስት ሚዲያዎች ሲለጥፉ አድረዋል። ሐኪሞች ተራብን እያሉ ድምጻቸውን እያሰሙ ሳለ አብይ አህመድ በመንግስት ሚዲያዎች በኩል ደሞዝ እያላችሁ አጨቅጭቁኝ ኮሪደሩን ተመልከቱ እያሉን ነው። ኮሪደሩ የሚበላ ይመስል መስል አስሬም እያስጎበኙናል። አብይ አህመድ እንዲ ናቸው። የህዝቡን ጥያቄ መልሰው ታያውቁ። ከዚህ በኋላ እንደ መረጃ ምንጫችን ከሆነ እነዚህ ነገሮች ሊከሰቱ ይችላሉ። አብይ አህመድ ሀኪሞቹን በቤተ መንግስት ሊሰበስቡ ይችላሉ። ከዚያም የባጤ ቆጦን የተለመደውን ንግግር ያደርጋሉ። ከስብሰባው ቀደም ብሎም ሀኪሞቹን ኮሪደር ልማቱን እንዲጎበኙም ያደርጋሉ። ከዚያም ወደ ቤተ መንግስት ይገባሉ። በስብሰባው አዳራሽ ይገኛሉ። አብይ አህመድ ወደ ስብሰባው አዳራሹም ይገቡና የሐኪሞቹን ጥያቄ ቁጭ ብለው ይሰማሉ። ከዚያም ሐኪሞቹ የሚፈልጉትን ንግግር ያደርጋሉ። ሐኪሞቹም አጨብጭበው ይወጣሉ። ከዚያም ቀስ በቀስ የሐኪሞቹ ማህበር ይዳክማል። ይህ የአብይ የተለመደ ግብር ነው። ሙስሊሙንም ሙፍቲዎች እንዲያደርገውን የሸወዷቸው ሐጂ ሙፍቲን አባሯቸዋል። የአዳንቻ ቤን ሀገር ሰው ሹመዋል። በአዲስ አበባ ዙሪያ ሸገር ከተማ ሲመሰረት በርካታ መስጊዶች መፍረሳቸውም ይታወሳል። ተቃውሞ ያሰሙ የእምነቱ ተከታዮች በስናይፐር መስጊድ ውስጥ ሳይቀር በአኗር መስጊድ መገደላቸውም ይታወሳል። አብይ አህመድ የሙስሊም አባቶችን በቤተ መንግስት ሰብስበው ጫታ ጥቃሙ፣ ቁራን አይፈቀድም፣ ደም ይመጣል ብለው በሙስሊም ማህበረሰቡ ላይም መሳለቃቸው ይታወሳል። አብይ እንዲህ ናቸው። ከዚህ ጋር በተያዘ ለኢትዮጵያ ህዝብና በተለይ አሁን ለዶክተሮች ትግል አንድ መልእክት አለን። አብይ እንዲህ ናቸው። የኢትዮጵያ ሕዝብ ሆይ ሁለት ጊዜም እባብ እንዳይነክስህ በቃ ልትል ይገባል። ከዚሁ ከዶክተሮች መረጃ ጋር ሳንወጣ ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሙሉ በሙሉ ስራ ማቆሙ ተሰማ። በዩኒቨርስቲው ሌሊት ላይ በርካታ ሐኪሞች ዶርማቸው የተሰበረ የተወሰዱ ሲሆን በአጠቃላይ በዚህ ሆስፒታልም የታሰሩት ቁጥራቸው ሀያ አንድ መድረሱም ተገልጿል። ይህንን ተከትሎ ዛሬ በሆስፒታሉ ድንገተኛ አገልግሎትን ጨምሮ ሙሉ ለሙሉ ስራ ማቆሙን እየተሰራጩ መረጃዎች አስረድተዋል። ይህ በእንዲህ እንዳለም እስካሁን ባለው መረጃ በዚህ አድማ የጤና ባለሙያዎች ተቃውሞም 79 የጤና ባለሙያዎች መታሰራቸውን የኢትዮጵያ ጤና ባለሙያዎች ንቅናቄም አስታውቋል። የጤና ባለሙያዎች ንቅናቄው ለመንግስት 72 ሰዓትም ሰጥቷል። በ72 ሰዓት ምላሽ የማያገኙ ከሆነም ሙሉ ለሙሉ አገልግሎት እንደሚያቋርጡም አሳስበዋል። በዚህ በኩል ደግሞ ጤና ጥበቃ ሚኒስትር ጤና ርቆታል። ጤና የራቃቸው ብዙ ሚኒስትር መስሪያ ቤቶች ቢኖሩም ጤና ጥበቃ ግን ብሶበታል። እንግዲህ ጤና ጥበቃ በራሱ ልጆች ላይ እርምጃ ወስዳለሁ ብሎም ከአስፈራራ ከመጀመሪያውም ጤና የራቃቸው የፖሊሶችና መከላከያዎች ምን ሊያደርጉ እንደሚችሉም አስቡት። አገሪቱ ከላይ እስከታች ጤና በራቃቸው ሰዎች መመራቷ ህመሟም ከጊዜ ወደ ጊዜም እየተጠናከረ እንዲሄድ አድርጎታል። ለማንኛውም ጤና በራቃቸው ሰዎች እስካሁን 78 የጤና ባለሙያዎች እንደታሰሩም ሐኪሞች ገልጸዋል። ኢትዮጵያ ውስጥ አንድ ሐኪም 10 ሺህ በሽተኞች ያክማል ተብሎም ይታመናል። ይህ ማለት በ78 ሐኪሞች መታሰር 780 ሺህ ሰዎች አገልግሎት ያጣሉ ማለት ነው። በእርግጥ በየቀኑ ሰው እንደ ቅጠል በሚረክፍበት አገር ይህ አሃዝ ለባለስልጣናቱም ምንም ማለት ላይ ሆን ይችላል። ለአንድ ሐኪም ግን እንኳንስ የ780 ሰው ነፍስ ይቅርና የአንድ ሰውም ነፍስ በምንም ነገር የማይተመን ዋጋ አለው። ጎበዝ ልዩነቱ የጨለማና የብርሃን ያክል ነው። የዶክተሮች ትግል ግን አሁንም እንደተፋፋመ ነው። ወደ ሌሎች ሰበር ዜና አልፋለው። ካፕቴን ማስረሻ ሰጤ ለአብይ አህመድ መንግስት እጅ ሊሰጥ ዝግጅት ላይ መሆኑ ተረጋግጧል። ማስረሻ የተወሰኑ አባላቶችን ይዞም ታች ጋይንት አካባቢ እጅ ለመስጠት በዝግጅት ላይ ነውም ተብሏል። እንግዲህ አንዱ አንጋፋ ወዳም እንደተናገረውም ከካሴ ልጅ፣ ከወዳጁ ልጅ፣ ከተስፉ ልጅ ይልቅ የአህመድ ልጅ አብይ አህመድ ይሻለኛል ብሎ ነበር። ይህ ሰጤ ልጅም የአህመድ ልጅ ይሻለኛል ብሎ እጅ ሊሰጥ ነው። አሁን እንክርዳዱ ከስንዴው እየተለየ ነው። የአማራ ብሔራዊ ኃይልን ጀግኖቹ ካቋቋሙ በኋላ እንክርዳዱ ከስንዴው እየተለየ ነው። በሌላ በኩል አማኑኤል ሞላ የተባለ ግለሰብና ግብረአበሮቹ ከስምንት ወር በፊት ከአማራ ፋኖ በጎጃም ባህር ዳር ብርጌድ በተለያዩ ውንብድና ዝርፊያ ተሰማርተው ተጠያቂ እንደሚሆኑ ሲያውቁ ከብርጌዱ ድሽቃና ብሬን ይዘው ወደ ደቡብ ጎንደር መሸሻቸው ይታወቃል። ዛሬ ይሄ ግለሰብና ግብረአበሮቹም ለመንግስት እጅ ሰጥተዋል። በአማራ ፋኖ በጎጃ ዳር ብርጌድ ስም ለአገዛዙ እጅ ሰጠን የሚል ዜና ለማሰራት በዝግጅት ላይም ናቸው። በመሆኑም የአማራ ፋኖ በጎጃም እነዚህን ግለሰቦች በጥብቅ ሲፈልጋቸው የነበሩ ናቸው። ከጎጃም ከወጡም ስምንት ወር በላይ ሆኗቸዋል። ስለዚህ ምንም ድንጋጤ ሊፈጠርባቸው አይገባም። ከዘጠኝ ወራት በፊት በአማራ ፋኖ በጎጃም አንደኛ ክፍለ ጦር በባህር ዳር ብርጌድ ውስጥ በደጉ በላይ ሻለቃ በህዝብ ግንኙነት ሲሰራ የነበረ ሲሆን በርካታ አንጃዎችን በአባል ውስጥ እንደ መርዝ በመርጨት ወደ በላይ ዘለቀ ሻለቃ የተወሰኑ ወራትን በመቆየት በብርጌዱ በፈጸማቸው ወንጀሎች በሻለቆች ስም በርካታ ገንዘቦችን በመሰብሰብ በኦዲት ምርመራም ተጠይቆ፣ ሁለት ሚሊዮን ብር አንድ ግርማይካ ክላሽ፣ አንድ ጥቁር ባለሃዲዱ ክላሽ፣ አንድ አልትራ ስልክ በመያዝ የተሰወረ ሲሆን የጎንደር ጠቅላይ ግዛት እዝ የራስ ጉና ክፍለ ጦር በሚል ሰበብ አካባቢውን ሲያምስ የቆየ የፋፍዴን አሽከር ሆኖ የቆየ ሲሆን ይህ በምስሉ ላይ የምትመለከቱት ግለሰብ አሁን ላይ እጁ ለመንግስት ሰጥቷል። ምንም አሳዛኝ ቢሆንም ግን ይህ ደግሞም ጥርት ያለ አባላቶችን ይዘን ለመታገል አመቺ ነው። ሁሌም እንደፈለገ መዝረፍ የለመደ ወደ አንድ ተቋም ሲመጣ ጥቅሙ ሲቀርበት ማፈንገጡ አይቀርም ሲሉ የፋኖ ኃይሎች ገልጸዋል። በዚህም ይህ አማኑኤል ሞላ የተባለ ግለሰብ እጁን ለመንግስት ሰጥቷል። ወደ ሌሎች ሰበር የግንባር መረጃዎች አልፋሉ። የአራተኛ ክፍለ ጦር ተጋሉ የአማራ ፋኖ ብሔራዊ ኃይል ጃዊ መተከል አራተኛ ክፍለ ጦር መተ መተከል ጣና በለስ ብርጌድና መብረቁ ብርጌድ በጥምረት በሰሩት አስደናቂ ኦፕሬሽን በብልጽግና ላይ ከፍተኛ ኪሳራ ማድረስ ተችሏል። በዛሬ ዕለት ከጠዋቱ 12 ሰዓት ወደ ፓዊ ወረዳም መንደር 26 ቀበሌ ሰርጎ በመግባት በመከላከያ ካምፕ ላይ በተፈጸመም ጥቃት 10 የብልጽግና ኃይል ሲደመሰስ 15 ከባድና ቀላል ቁስለኛ በብልጽግና ኃይሎች በኩል ተመዝግቧል። ሌላ ሁለት የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የመተከል ጣና በለስ ብርጌድ ዶችን ተቀላቅለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል መረጃ ልኮዋል። ፋኖን ተዋግቼ ሳይሆን በሴራ ከህዝብ ነጥለዋለሁ እያለ ያለው ኮሎኔል ጸጋይ ወልዲያ ከተማ ላይ ምን እየሰራ እንደሆነ የሚያስረዳ መረጃ ከአማራ ፋኖ ብሔራዊ ኃይል ደርሶናል። ይህ ብልጽግና አገዛዝ ከፍተኛ ወታደራዊ መኮንን የሆነው ኮሎኔል ጸጋይም የትግራይ ተወላጅ የሆነ ሰሜን ወሎ ዞን ወልዲያ ከተማ ላይ የሚያደርገውን ከፍተኛ መዋቅራዊ ዘረፋ እየመራም ይገኛል። ይህንን እያደረገ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 አደረጃጀት ላይ የነበሩ ኃይሎች በጋራ በመደራጀት ብሬን እና ስናይፐር በማስታጠቅ በተጠና መዋቅራዊ በሆነ መንገድ የወልዲያ ከተማን ህዝብ ከእውነተኛው የዋርካው ምርወዳጆም የወሎ ቤት አማራ ፋኖ መነጠል በሚል ከፍተኛ ሴራም እያሴሩ ይገኛሉ። ስራውንም እየከወኑ ነው። ፋኖም በግንባር ተዋግቼ ሳይሆን ወልዲያ ከተማ ቁጭ ብዬ መጀመሪያ ከህዝብ ነጥዬ እዋገዋለሁ በሚል በርካታ የወልዲያ ከተማ ሰርቶ አደር ነጋዴዎችን የተለያዩ ፋኖን ከህዝቡ ለመነጠል ይጠቅሙኛል ያላቸውን ግለሰቦች በሌሊት በማፈን ወደ ወልዲያ ወልዲያ መቻሪያ አካባቢ በመውሰድ እያስገደደ በሚሊዮን ገንዘብ በመጠየቅ ህዝቡን በከፍተኛ ሁኔታም እየዘረፉት ይገኛሉ። ስለሆነም የወልዲያ ከተማና አካባቢው ማህበረሰብ ይህንን ነባራዊ ሀቅ በመገንዘብ ፋኖ ችግሩን ከስር መሰረቱ በመንቀል መፍትሄ እስከሚያበጅለት ድረስ የድርጊቱ ባለቤት ፋሽስታዊው ጸረ አማራ አገዛዙ ብልጽግና መሆኑን በማወቅ የዚህ ድርጊት ሰለባ ላለመሆን የራሱን ጥንቃቄ ህዝቡ እንዲወስድ መልእክታ ችንን እናስተላልፋለን ብለዋል። ከጦር ግንባር መረጃዎች ጋር በተያዘ በጦር ግንባር የሚገኘው ባልደረባችን ያጠናከረው ዘገባ አለ። እሱንም አድምጠን እንመለስ። በደሴ ከተማ ትላንት ስለተፈጠረው በዝርዝር የምናስረዳች ይሆናል። የደቡብ ወሎ ዞን መናገሻ በሆነችው ደሴ ከተማ ትላንት ግንቦት 7 2017 ዓ.ም አመሻሹን 11 ሰዓት ገደማ በከተማዋ ጦሳ ተራራ ላይ ለተወሰኑ ደቂቃዎች ቆየም ከባድ የተኩስ ልውውጥ ተደርጓል። በከተማዋ ናት በሚገኘው የጦሳ ተራራ ላይ አመሻሹን 11 ሰዓት አካባቢ ላይ የድሽቃ ጥይትን ጨምሮ በሌሎች የቡድን መሳሪያዎች የታገዘ የተኩስ ድምፅ ሲሰማ እንደነበረም አንዳንድ የከተማዋ ነዋሪዎች በማህበራዊ ትስስር ገጾቻቸው ላይ መረጃውን ሲያሰፍሩ ተስተውሏል። የተኩስ ልውውጡ በተራራው ላይ ከሚገኙት በተለይ ከመስቀለ ክርስቶስ አካባቢ እስከ ኳስ ሜዳው ድረስ ያካለለ ነው የሚሉት ምንጮቻችን በግምት ለ15 ደቂቃ ያህል የቆየን እንደሆነም ጠቁመዋል። የተኩስ ልውውጡን ተከትሎ መነሻቸውን ከስቴዲየም ያደረጉ ድሽቃ ያጠመዱ በቁጥር አራት ወታደራዊ ፓትሮሎችናም አምቡላንሶች በፍጥነት እያሽከረከሩ ወደ ቦታው ደርሰው ነበር የሚሉት የመረብ ሚዲያ ምንጮች ከአፍታ ቆይታ በኋላም አንደኛው አምቡላንስ በአንድ ፓትሮል ሙሉ ወታደሮች ታጅባም ወደ ደሴ ሪፈራል ሆስፒታል አምርታለች ብለዋል። በጦሳ ተራራ ስለተካሄደው አጭር የተኩስ ልውውጥ መረጃውን ያካፈሉን ሌላኛው ወታደራዊ ምንጫችን ደግሞ ሰሞኑን በተነሳ የሕክምና ባለሙያዎች ሰዎች የደመወዝ ጭማሪ ጥያቄ ተነሳም ከአንድ ቀን በፊት በዚው በጦሳ ተራራ በሚገኘው ካምፕ ውስጥ በተካሄደ ስብሰባ ላይ ጥያቄው ትክክል ነው፣ ይህ ጥያቄ የእኛም ጥያቄ ሊሆን ይገባል፣ እኛም ቤተሰቦች አሉን፣ የምንደግፋቸው እጃችንን የሚጠብቁ እናት አባቶች፣ ቤተሰቦች አሉን የሚል ሀሳብ ተነስቶ እንደነበርና በዚህም ከፍተኛ ጭቅጭቅ መካሄዱን ገልጸዋል። ከአንድ ቀን በፊት በተካሄደ መድረክ ላይ የሐኪሞች ጥያቄ ትክክል ነው የእኛም ጥያቄ ሊሆን ይገባል በሚል ባነሱ የሰራዊቱ አባላትንም አርፋችሁ ተቀመጡ፣ ዳግም ይህንን ጥያቄ ብታነሱ ደረቅ እርምጃ እንወስድባችኋለን በሚል ሲያስፈራሩ በነበሩ ወታደራዊ አመራሮች መካከል የተነሳው ጭቅጭቅ ወደ ጸባ ምርቶም ትናንት ትላንት አመሻሹን በተወሰኑ የሰራዊቱ አባላትና በስታፍ አጃቢዎች መካከል መጠነኛ የተኩስ ልውውጥ ተደርጓል ሲሉም የምረብ ሚዲያ ወታደራዊ ምንጮች አክለው ገልጿል። በዚህ የተኩስ ልውውጥ ቀላል የማይባሉ ወታደሮች ተጎድተዋል፣ የሚሉት ምንጫችን የተኩስ ልውውጡ ከቆመ በኋላ የተወሰኑ ወታደሮች ትጥቃቸውን እንዲያወርዱ ተደርገው ወዳልታወቀ ስፍራ ተወስደዋል ብለዋል። ስለተካሄደው የተኩስ ልውውጥ መረጃው እንዳይወጣ ምናልባት ከወጣም ወታደሮች የተኩስ ልምምድ እያደረጉ ነው በሚል እንዲያስተባብሉ በከተማ አስተዳደሩ ለሚዘወሩ የሚዲያ ሰራዊት አባላት ትዕዛዝ ተሰጥቷቸዋል ተብሏል። ጦሳ ተራራን ጨምሮ በተለያዩ የከተማዋ መውጫ መግቢያ በሮች ላይ ከባባድ መሳሪያዎች የተጠመዱ ሲሆን የ የ መቶ አምስተኛ ና የ መቶ ሰባተኛ አየር ወለድ ኮማንዶ ክፍለ ጦሮችን ጨምሮ የ81ኛ ኮር ሰራዊትና ሌሎች የአድማ ብተናና ሚሊሻ ኃይሎች ሰፍረው እንደሚገኙ መረብ ሚዲያም ካሰባሰበው መረጃ ለማረጋገጥ ችሏል። የተከበራችሁ የመረብ ቤተሰቦች ቆይታችሁ ከእኛ ጋር የሆኑ ወደ ሌላኛው መረጃችን አለፍን። ገዢው የብልጽግና ቡድን የዩኒቨርሲቲ ተማሪዎችን አፍኖ ወደ ወታደራዊ ካምፕ መውሰድ መጀመሩ ተሰምቷል። በመቱ ዩኒቨርሲቲ፣ በአርባ ምንጭ ዩኒቨርሲቲና በአሶሳ ዩኒቨርሲቲ በትምህርት ላይ ከሚገኙ ተማሪዎች መካከል አንዳንዶቹ ግጭት ልትቀሰቅሱ ነበር በሚልና አንዳንዶቹ ደግሞ የፋኖ ደጋፊ ናቸው በሚል ከታሰሩ በኋላ በግዳጅ ወደ ወታደራዊ ማሰልጠኛ ጣቢያም ተወስደዋል። የተባለም ከታፋኞቹ ከል ከፍተኛውን ቁጥር የሚይዙት የአማራ ተወላጆች ናቸው የሚሉት የመረብ ሚዲያ ምንጮች፣ ይህ ጽንፈኛውን ዓላማ በዩኒቨርሲቲ ውስጥ ሲያራምዱ የተገኙ የሚል ሐሰተኛ ዘመቻ ተለጥፈባቸው የተያዙት ብለዋል። ከዚህ በተጨማሪ ያገዛዙ የስርዓት የኦሮሞ ስርዓት ነው። ይህ ስርዓት ከወደቀ የእናንተ መማር ዋጋ የለውም። ስለሆነም ይህንን ስርዓት በየትኛውም ጊዜ ለመጠበቅ ወታደራዊ ስልጠና ወስዳችሁ መቀመጥ አለባችሁ በሚል በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ውስጥ የሚማሩ የኦሮሞ ተወላጅ ተማሪዎችን በመመልመል ዩኒቨርሲቲው በሚገኝበት ከተማ ዳርቻማ ቦታዎች ላይ በመውሰድ ጧት ጧት ወታደራዊ ስልጠና እንዲወስዱ እያደረገ ስለመሆኑም ተሰምቷል። የጽንፈኛውን ዓላማ በዩኒቨርሲቲ ውስጥ ሲያራምዱ የተገኙ በሚል ሀሰተኛ ወንጀላም የአማራ ተወላጅ ናቸው ያላቸውን ተማሪዎችን ደግሞ አሳቻ ሰዓት በመጠበቅ እያፈንም ወደ ወታደራዊ ማሰልጠኛ እየወሰደ ይገኛል። ስለሆነም ልጆቻቸውን ዩኒቨርሲቲ ሰዶ የሚያስተምሩ ወላጆች ስለ ልጆቻቸው ደህንነት በቅርብ እንዲከታተሉ ሲሉ የመረጃ ምንጮቻችን ማሳሰቢያ ልከዋል። አድማሽ ተመለካቾች ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በዝግጅት ክፍላችንና ና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ መስካገኛችሁ ቸር ያሰማን።